ያችሁ የዝግጅቶች ተከታታዮች፣ እሺ ጦራ ባላለው በገቢዎች ሚኒስቴር ምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት የታክስ ከፋዮች ትምህርትና መረጃ ቅርቦት የስራ ሂደት የታክስ ከፋዮች መረጃ ቅርቦት ከፍተኛ ባለሙያ ነኝ። ዛሬ አንድ ርዕስ እዚህ ተገኝቻ ያለው ይህም ርዕስ ለተቀጣሪ ሰራተኛ የሚከፈል አበል መርት በተመለከተ ማብራሪያ ለመስጠት ነው። ይህም መመሪያ ቁጥር አንድ ሁለት ሺህ አስራ አንድ በወጣ መመሪያ ላይ ክፍል ሁለት አንቀጽ አምስት እስከ ስምንት ላይ ያለው ማብራሪያ ለመስጠት ነው እዚህ የተገኘሁት። ይህም ምንድን ነው እያለ ያለው ለተቀጣሪ ሰራተኛ የሚከፈል አበል ነው እያለ ያለው። ለተቀጣሪ ሰራተኛ የሚከፈል አበልን በተመለከተ እንግዲህ ብዙ አይነት አበል ነው ያለው። እነዚህ አበል ጋር ተያይዞ እንግዲህ የትራንስፖርት አበል አለ። የስራ ቦታ አስቸጋሪነት የሚከፈል አበል አለ። የስራ ሁኔታ አስቸጋሪነት የሚከፈል አለ የሚከፈል አበል አለ። ሌላ የውሎ አበል የሚባል እነዚህ አበል ላይ ማብራሪያ ለመስጠት የተገኘት ማለት ነው። ስለዚህ ከዚህ ጋር ተያይዘው ምናልባት እነዚህ የሚከፈላቸው አበሎች ለሰራተኞች፣ ለተቀጣሪ ሰራተኛ የሚከፈል አበል በተመለከተ እያንዳንዱ የተለያየ የራሱ ምጣኔ ያለው እንግዲህ፣ ይህም በሰንትረጅ ስንመጣ ሰንትረጅ ሴት ብሎ ነው የሚጠቀሰው ማለት ነው። እነዚህ አበል ጋር ተያይዘው ለምሳሌ የትራንስፖርት አበልን በተመለከተ እንግዲህ ሁለት አይነት የትራንስፖርት አበል አለ። አንደኛው በስራ ውል መሰረት ይላል። ስራውን ከቦታ ወደ ቦታ በመዘዋወር ለሚያከናውን ተቀጣሪ የሚከፈል አበል በተመለከተ እንግዲህ አንድ ሰራተኛ ከቦታ ወደ ቦታ ከአንድ ቦታ ወደ አንድ ቦታ ተዘዋውሮ ምናልባት አንድ ልጅ ሶስት አራት ቅርንጫፍ ኖሮ ይችላል እነዚያ ስራዎችን ተዘዋውሮ የምሰራ ከሆነ፣ ከቦታ ወደ ቦታ ተዘዋውሮ የምሰራ ከሆነ በስራ ውል መሰረት ለሰራተኛ የሚከፈለው አብል የደሞዝ አንድ አራተኛ ነው ይሄ ምንድነው የደሞዝ አንድ አራተኛ ነገር ግን የደሞዝ አንድ አራተኛ ከ2200 በላይ የሚሆንበት ጊዜ ከ2200 በላይ የሆነው ታክስ ይከፈልበት አይደል እንግዲህ ይሄ አብል ምንድነው የትራንስፖርት አብል ነው የሚባለው ይህም ከቦታ ወደ ቦታ ተዘዋውሮ ለሚሰራ ሰው ነው የሚከፈለው ስለዚህ ይሄ አብልን በተመለከተ እንግዲህ የደሞዝ አንድ አራተኛ ነው የደሞዝ አንድ አራተኛ ከ2200 በላይ በሚሆንበት ጊዜ ከ2200 በላይ የሆነው ታክሲ ይከፈልበታል። ይህ የትራንስፖርት አበል ይባላል። ሌላው ከዚህ ጋር ተያይዞ ከቤት ወደ ስራ ከስራ ወደ ቤት የሚከፈል አበል አለ። ከቤት ወደ ስራ ከስራ ወደ ቤት የሚከፈል አበል በተመለከተ ይህም በገደብ እስከ 600 ብር ነው የተፈቀደው። እስከ 600 ብር ነው የተፈቀደው። ከ600 በላይ በሚሆንበት ጊዜ ከ600 በላይ የሆነው ምን ይደረጋል? ታክስ ይከፈልበታል። እነዚህ አጠቃላይ የትራንስፖርት አበል ይባላል። ሌላ የስራ ቦታ አስቸጋሪነት የሚከፈል አብራ ለስራ ቦታ አስቸጋሪነት የሚከፈል ይሄም አበል ነው። ስለዚህ ዚ ተያዘ ምናምን የስራ ቦታ አስቸጋሪነት የሚባለው ከፍተኛ ሙቀት ሆኖ ይችላል። ይሄ በረሃ ማም ተብሎ የምጠራ ማለት ነው። የበረሃ ተብሎ ያው በሀገራችን በረሃ የሚባለው አካባቢዎች አሉ። ለነዚያ የሚከፈል አበል ይሄም አበል ተብሎ ይጠራል። ሌላ ለኑሮ አስቸጋሪነት ወይም በዚህ በተመሳሳይ ምክንያት በተቀጣሪ ሊደርስ የሚችለው ጉዳት ግምት ውስጥ በማስገባት የሚከፈል አበል የስራ ቦታ አስቸጋሪነት የሚከፈል አበል ተብሎ ይጠራል። ይሄም አንዱ አበል ነው ማለት ነው። ይሄ እንግዲህ በስራ ቦታ አስቸጋሪነት ምክንያት የሚከፈል አበል ከገቢ ግብር ነጻ የሚደረገው እንግዲህ ሲቪል ሰርቪስ ኮሚሽን የሚያወጣ መመሪያ አለ። አንድኛ ደረጃ ሁለተኛ ደረጃ ሶስተኛ ደረጃ ቆላ ተብሎ የሚከፈል አበል አ ከዚያ ጋር ተያይዘው አንድኛ ደረጃ ቆላ ከሆነ የደሞዙ አርባ ፐርሰንት ሁለተኛ ደረጃ ቆላ ከሆነ የደሞዙ ሰላሳ ፐርሰንት ሶስተኛ ደረጃ ቆላ ከሆነ የደሞዙ ሀያ ፐርሰንት ከገቢ ግብር ነፃ ተብሎ አበል ይከፈለዋል። ይሄ ምንድን ነው ማለት ነው? አበል ነው። ሌላ የስራ ሁኔታ አስቸጋሪነት የሚከፈል አበል ነው። የስራ ሁኔታ አስቸጋሪነት የሚከፈል አበል እያለ ያለው ምንድን ነው? እንግዲህ ለጨረር ለበሽታ ለኬሚካል በጤና ላይ ጉዳት ማካካሻ የሚከፈል አበል። ጤና ላይ ጉዳት ያመጣል ተብሎ የሚታሰብ በስራ ሁኔታ ጋር ተያይዞ በሰው ልጅ ላይ ወይም በሰራተኛ ላይ በጤናው ላይ ጉዳት የሚያመጣ ከሆነ ለዛ ማካካሻ የሚከፈል አበል የስራ ሁኔታ አስቸጋሪነት የሚከፈል አበል ተብሎ ተጠቅሷል። ይህም በስራ ሁኔታ አስቸጋሪነት ምክንያት ለስራተኛ የሚከፈል አበል በተመለከተ ዝቅተኛ ከሆነ 25 መካከለኛ ከሆነ አርባ ፐርሰንት ከፊተኛ ከሆነ ደሞዙ ስልሳ ፐርሰንት ከገቢ ግብር ነፃ ሆኖ አበል ይከፈልበታል። እነዚህ አጠቃላይ ምን ይባላሉ? አበል ተብሎ ነው የሚጠራው። ስለዚህ እነዚህ አጠቃላይ ከትራንስፖርት አበል ጀምሮ እስከ ስራ ሁኔታቸው ጋር ነው አበል የዘረዘርኩት። ምንድን ነው ከወር ደሞዙ ጋር በስራተኛ እንግዲህ ሲቀጠል ሲቀጠር በውል ከደሞዙ ጋር መጠቀስ አለበት። ከአግሪመንቱ ጋር ሰራተኛ እና አሰሪ ውል ላይ ተጠቅሶ ይሄ በወር የሚከፈል አበል። ሌላው እና የመጨረሻ የውሎ አበል፣ ውሎ አበል ማለት በቀን የሚከፈል አበል። አሁን እስካሁን ያወራው ምንድን ነው? ከደሞዝ ጋር በወር ከደሞዝ ጋር በአግሪመንት ላይ ተጠቅሶ የሚከፈል አበል ሲሆን አሁን ደግሞ ማወራው ስለ ምንድን ነው? ስለ ውሎ አበል። ውሎ አበል ማለት እንግዲህ በአንድ ቀን በቀን የሚከፈል አበል ማለት አንተ ተቀጣሪ የተቀጠረበት ስራ ለማከናወን መደበኛ ስራ ከሚገኝበት ከተማ መደበኛ ስራ ከሚገኝበት ከተማ 25 ኪሎ ሜትር ሪቆ ሲሄድ ለመኝታ፣ ለምግብ፣ ለመጠጥና ለሁሉም ለቀን ውሎ ይሆናል ተብሎ የሚከፈል አበል የውሎ አበል ይባላል። የውሎ አበል በቀን የሚከፈል ማለት ነው። ከዚህ ጋር ተያይዞ እንግዲህ እሱም ሁለት አይነት አከፋፈል ነው ያለው፣ ለስራ እና ለምክትል ስራ እንዲሁም ለመደበኛ ሰራተኞች ብሎ ሁለት ከፍሎ አስቀምጦታል። ለስራ አስተዳደሮች እና ለምክትል ስራ የቀን ውሎ አበል አንድ ሺህ ብር ወይም የደመወዙ አምስት ፐርሰንት ከሁለቱ ከፍተኛ ባልበለጠ ነው ላ የቀን ውሎ አበል ስ አስካዎች እና ምክትል አስካዎች የሚከፈል የውሎ አበል፣ የቀን ውሎ አበሉ አንድ ሺህ ብር ወይም የደመወዙ አምስት ፐርሰንት ከሁለቱ ከፍተኛ ባልበለጠ ነው። ለምሳሌ አንድ አስካዩ ደመወዙ ሀምሳ ሺህ ብር በሆን፣ ሀምሳ ሺህ ብር በሆን የሀምሳ ሺህ አምስት ፐርሰንት ሁለት ሺህ አምስት መቶ አካባቢ ይመጣል። ማለት እስከ 2500 ብር የቀን ውሎ አበል ከታክስ ነፃ ነው። ይሄ የቀን ውሎ አበል ይባላል። እስከ 2500 ከታክስ ነፃ ነው። ለምሳሌ አስር ቀን ወጥቶ ስራ የሚሰራ ብሆን፣ ለምሳሌ ቦታ ሄዶ 25 ኪሎ ሜትር ከሚሰራበት ቦታ ከተማ 25 ኪሎ ሜትር ሄዶ ለመኝታ፣ ለምግብ እና ለመጠጥ እና ለተለያዩ ወጪዎች የሚወጣው አበል የሚከፈለው አበል የቀን ውሎ አበል 2500 ብሆን አስር ቀን ለቆየበት ሲባዛ በ2500 ስናደርግ 10 ጊዜ 2500 25 ሺህ ነው የሚመጣው። ስለዚህ ይሄ ምንድነው ከታክስ ነፃ ነው። ይሄም የተፈቀደው ለማን ነው? ለስራ አስኪያጆች እና ለምክትል ስራ አስኪያጆች ነው። የቀን ውሎ አበል 5 ወይም ደሞዙ አንድ ሺህ ወይም ደሞዙ 5 ፐርሰንት የተፈቀደው ለመደበኛ ስራተኛ በመሆንበት ጊዜ የተፈቀደው የቀን ውሎ አበል 500 ብር ወይም ደሞዙ አራት ፐርሰንት ከሁለቱ ከፍተኛ ባልበለጠ እንግዲህ ያውራ ያለው ትጉ መመሪያ መመሪያ ቁጥር አምስት መመሪያ ቁጥር አንድ ሁለት ሺህ አስራ አንድ ይወጣው አንቀጽ አምስት እስከ ስምንት ያለው ሪፈር ማድረግ ትችላላችሁ እዚ ላይ ተቀምጦ ነው ያውራለሁ። ስለዚህ መደበኛ ሰራተኛ የሚከፈለው የቀን ውሎ አበል የቀን ውሎ አበል ማለት ነው አምስት መቶ ብር ወይም የደሞዙ አራት ፐርሰንት ስራ አስኪያጅ ከሆኑ ግን፣ ስራ አስኪያጅ ከሆነ የቀን ውሎ አበል አንድ ሺህ ብር ወይም ደሞዙ አምስት ፐርሰንት ከሁለቱ ከፊተኛ ባልበለጠ ውስጥ አበል ይከፈላል። ሌላ ለማንኛውም እንግዲህ ስራ አስኪያጅ ወይም ምክትል ስራ አስኪያጅ ምናልባት ወደ ውጭ ከኢትዮጵያ ውጭ ለሚያደ በስራ ጋር በተገናኘ ወደ ውጭ ለሚያደርገው ጉዞ የሚከፈለው ውሎ አበል ለሌሎች ሰራተኞች ወይም ተቀጣሪዎች በወሰነው ልክ ሀያ ፐርሰንት ተጨምሮ ነው ናል እንግዲህ ሲቪል ሰርቪስ ኮሚሽን መደበኛ ሰራተኞች ከስራ ጋር በተገናኘ ወደ ውጭ ለሚያደርጉት ጉዞ የቀን ውሎ አበል ለምሳሌ ወደ ኬንያን የሚሄድ ወደ ዱባይ ለሚሄድ፣ ወደ አሜሪካ ለሚሄድ ብሎ ያስቀምጠው የቀን ውሎ አበል አለ። ስራ አስኪያጅና ምክትል ስራ አስኪያጆች የሚሆኑበት ጊዜ እዛ ላይ 20% ተጨምሮ የቀን ውሎ አበል ይከፈልላቸዋል። ከሥራ ጋር በተገናኘ ወደ ውጭ አገር ለሚያደርጉ ጉዞ ማለት ነው። ለመደበኛ ሰራተኛ ከሆነ ግን ለመደበኛ ሰራተኛ ከሆነ ልክ ሌሎች ሰራተኞች በተወስነው ልክ ሲቪል ሰርቪስ ኮሚሽን ባወጣ መመሪያ የቀን ውሎ አበል መመሪያ መሰረት ሌሎች ሰራተኞች የሚከፍለው ውሎ አበል በእነሱ ላይ ተፈጻሚ ይሆናል። ስራ አስፋጆች ግን ሀያ ፐርሰንት ተጨምሮ የቀን ውሎ አበል ይከፈልበታል ማለት ነው። ስለዚህ ከዚህ ጋር ተያይዘው እነዚህ አበሎች ላይ እነዚህ የሚከፈል ተቀጣሪ ሰራተኞች የሚከፈል አበል ጋር ተያይዞ በዚህ ጉዳይ ላይ ምናልባት ግርታ ያለው ግብር ከፋዮች በዚህ መመሪያ መሰረት መመሪያ ቁጥር አንድ ሁለት ሺ አስራ አንድ ወጣ መመሪያ አንቀጽ አምስት ስምንት ያለው ሪፈር ማድረግ